የሰይጣን ቁመቱ ስንት ክንድ ነው? አይነት ጥያቄ ወተት ነጭ የሆነው ለምንድን ነው? የሚጠቅም ጥያቄ ነው መጠየቅ ማለት ነው። አሁን የሎጥ ሚስት ስሟ ማን ነው? ምንም ጥቅም የለውም። ጥሩነሽ ሞነች፣ ሌላም ብትባል ዙሮ የጨዋ ውልት መሆኗን ጉዳቱን ማወቅ ነው። ስለዚህ እና ጥያቄዎቻችንም ወደሚጠቅም ልናመጣቸው ብዬ ነው ይሄንን ብንተወው ራሱ ጥሩ ነው ወደሚል ሀሳብ ልውሰድ ብዬ በአጭሩ መልስ የለንም ነው ባጭሩ መልስ የለንም ነው። ያ የሴጣን ቁመቱ ስንት ነው እንዲህ አይነት ጥያቄ ነው እየጠየቃችሁን ያላችሁት፣ የህፃናት ጥምቀትን እንዳታነሱ እንዳታነሱ እያሉ ነው እሳቸው፣ ምንም አይጠቅምም እያሉ ነው። እና ጥያቄው መልስ የለውም ነው ባጭሩ። እንግዲህ ማለት እኛ አባት ተራ አባት አይደሉም፣ አራት አይና የሚባሉ የቤተ ክርስቲያኒቷ በጣም ምሁር ናቸው። የቤተ ክርስቲያኒቷን አስተምሮ ጠንቅቀው የሚናገሩ ጠንቅቀው የሚያወሩ ጠንቅቀው ደግሞ የተረዱ ናቸው ተብለው ትልቅ ቦታ የተሰጣቸው ሰዎች ናቸው። እስኪ አንድ ንስመው አንድ ንስመው ሌላ ደግሞ መጠየቅ የምፈልገው አንድ ህጻን ልጅ ሲሞት ክርስትና ሳይነሳ ወይም ሳይነሳ ቢሞት በእናትና በአባቱ እምነት ይትናል የኦርቶዶክስ ቤተሰብ ከሆኑ ካልሆነ ግን እስካሁን እንደሰሙት አይድንም የሚል የክርስቲያን ልጅና የሙስሊም ልጅ የሚለው። አንደኛ ጉዳዩ የማን ነው ይሄ ሀሳቡ የእግዚአብሔር ነው ፍታ እግዚአብሔር ስለሆነ ጠይቅ ነውም አልጠይቅ ነውም የሚጎዳም ጉዳትም የለም ብናውቀው የሚጠቅመን ጥቅም የለም ስለዚህ እንዲህም ደግሞ ከሆነ ጥያቄው በምስጢረ ጥምቀት ራሱን ችሎ ብዙም ስለሚብራራ እንዲህ አይነት ነገሮችን አሁን ዝም ብሎ የሰይጣን ቁመቱ ስንት ክንድ ነው አይነት ጥያቄ ወተት ነጭ የሆነው ለምንድን ነው የሚጠቅም ጥያቄ ነው መጠየቅ ማለት ነው። ጥያቄዎቻችንን ወደሚጠቅም እንድናመጣቸው ብዬ ነው። ይሄንን ብንተወው ራሱ ጥሩ ነው ወደሚል ሀሳብ ልውሰድ ብዬ ነው ይችን አሰብቧል። ሌላ ደግሞ መጠየቅ ያው በቃ ትውልዱ ምን እያለ ነው ያለው? በቃ እየጠየቀ ነው ያለው እየጠየቀ ነው ያለው ትውልድ ትውልድ እየጠየቀ ነው ያለው። ምንድን ነው ያለው የኦርቶዶክስ እምነት ልጅ ውስጥ ያለ ሰው ቢሞት ባይጠመቅ ቢሞት ይድናል ብሎ ነው የጠየቀው። ባይዘው የጠያቂው እሱ ነው። ካልሰማችሁት በኦርቶዶክስ ቤተ እምነት ውስጥ ያለ ሰው ኦኬ፣ ልጁ ቢሞትበት በልጁ ምክንያት በአባትና በእናት ኦርቶዶክስ ስለሆኑ ይድናል ብሎ እየተናገረ ነው ያለው ጥያቄውን። እሳቸው ምንም በቃ ስህተት ነው ምናምን አላሉትም፣ ተቀብለውታል ማለት ነው። እግዚአብሔር ፍትሃዊ ነው አይነት ጥያቄ ለማውራት ለመመለስ እንደዚህ አይነት ነገሮችን ለማወናበር ሞክረዋል ግን አልተቃወሙትም ። አይድንም ብለው አልተናገሩ። ምን ማለት ነው? እዚህ ያልተጠመቀ ሰው ይድናል የሚል ኦርቶዶክስ ትምህርት አለ ማለት ነው። እናትና አባቱ ኦርቶዶክስ ከሆኑ ልጅየው በቃ ይድናል እያሉ ነው ያሉት፣ ባይጠመቅም ። እንግዲህ አራት አይና ናቸው እነኝህ። ባይጠመቅም ይድናል ብለው እየተናገሩ ነው ያሉት። ይህን ደሞ ጥያቄ ስሙት፣ ትውልዱ እንዴት እየጠየቀ እንዳለ እንድትሰሙት ነው። ግን ይዞ ይሻላል ያማኝ ልጅ ሳይጠመቅ ቢሞት ገነት አይወርስም የሚል አስተምሮ ነው የሰማሁት። እና ከእናንተ በፊት በእድሜ የነበሩ አባቶቻችን ባህል ሃይማኖት፣ ነገረ ጽድቅ በሚባል መጽሐፍ ላይ የክርስቲያን ልጅ መራሀ ጽድቅ፣ ባህል ሃይማኖት እዛ መጽሐፍ ላይ የክርስቲያን ልጅ ሳይጠመቅ ቢሞት በእናት በአባቱ ርስት ገነት መንግስተ ሰማያትን ይወርሳል። አንደኛ ይሄን መጽሐፍ ሀይማኖት ይህ ለመጠየቅ ሞክራለሁ። ሁለተኛው ደግሞ ርቱ ሃይማኖት የተባለ በአሁን ሰዓት በአማርኛ የተተረጎምን መልን የተተረጎመልን መጽሐፍ ላይ ያልተጠመቀ ክርስቲያን ህፃን ሆኖ ለአርባ ቀን ለሰማንያ ቀን ሳይደርስ ቢሞት ለጊዜው ገነት ይገባል ከውሀና ከመንፈስ ስላልተወለደ ግን መንግስተ ሰማያት ግን አይገባም ብሎ እርቱ ሃይማኖት ላይ አስቀምጧል። እነዚህ አይለ ቃላት ተራሩልኝ ነው። አመሰግናል። ሁለት የተጋጩ ጥያቄዎች ማለት ነው። ሁለት እርስ በራሳቸው የሚጋጩ ጥያቄዎች በአንዱ በኩል አይድንም የሚል ትምህርት አለ፣ በሌላ በኩል ደግሞ ይድናል የሚል ትምህርት አለ። እና ሁለቱን ትምህርቶች አስታርቁልን ነው ብሎ እየጠያቄ ያለው አስታርቁልን ብሎ ነው እየጠያቄ ያለው። እና አስታርቁልን ለተባሉት ጥያቄ የሚሰሩትን መልስ እስቲ ስሙ። ቅድምም የጠየቀውን ጥያቄ አልመለሱም። አሁን ደግሞ ይሆን ብለው እንደሚጠይቁ እንደሚመሉ እሱ እስቲ እኔው እሺ፣ ለዚህ አህፃን የምንጠይቀው ለምን ነው? እስኪ ንገሩኛ። አሁን የሙስሊሙ ልጅ ሳይጠመቁ ሙቶ ስለሆነ ቆፍረን አውጥተን አናጠምቀውም። የክርስቲያኑ ልጅም እንደዚህ ነውና እንግዲያስ የክርስቲያን ልጅ ሆኖ በአባቱ እምነት የማይድን ከሆነ እና ጥምቀው እንደገና ቆፍረን አንልም። ስለዚህ እንደዚህ ማንል ከሆነ ድርሻ ማን ብቻ ነው መሰረታዊ ነገር ግን የክርስቲያን ልጅም የሚያሰጋ በሽታ ከያዘው የሚያሰጋ በሽታ እንኳን ቢኖርበት ብለዋል ሰለስቱ ምዕት ፈጥነው ያጥምቁት። አርባ ቀን ሳይሞላ ሴቷም ሰማንያ ቀን ሳይሞላት ያጥምቁት ደዌ ከያዘው ብለው ይናገራሉ ማለት ነው። ህፃኑ ጭንቅ ጭንቅ ሲለው ስርዓት አለው የራሱ ራሱን ችሎ ማለት ነው። ካህናት እንኳን እስከ መንገድ እንኳን እስኪ እስኪሄዱ ድረስ ድንኳን ጠቅለው መንገድ ላይ እስኪያጠምቁት ድረስ ቤተክርስቲያን ለመድረስ እንኳን ጊዜ ባያገኝ፣ እስከዚያ ድረስ ካህናት ሂደው እንኳን ሊያጠምቁት ይችላሉ ማለት ነው። በቃ ጌታ ዘመን አምጥቶ ትውልዱ እየጠየቀን ያለ እየጠየቀን ያለ እየጠየቀን ያለው እግዚአብሔር ይመስገን እያልን ያለ ነው። ይህንን ነው፣ ውሃ ላይ ጥደውት፣ ውሃ ላይ ከምረውት፣ ውሃ ላይ አስቀምጠውት አስቀምጠውት ይሄው አሁን ባይጠመቅም ይድናል እያሉት ነው ያሉት። እንዴ ውሃ ካልነካው አይድንም ብለኸኝ አልነበረ ወይ? አይ እግዚአብሔር ስፔሻል ደግሞ ነገር ሲኖረው ስፔሻል ኬዝ ነው ይሉናል ማለት ነው ብራዘር። ስለዚህ ኬዙ ውሃ አይደለም ማለት ነው የመዳኛው መንገዱ ባጭሩ፣ የአንድ አንድ ነገር አሁን ሰው ሳያምን መዳን ግን አይችልም ማለት እግዚአብሔር ስፔሻል ኬዝ የለውም ማለት በልጁ ያላመኑትን ሰዎች አያድንም፣ አይደል ጌታ? በልጁ ያላመነን ሰው እግዚአብሔር አያድንም። አየ እምነት ስፔሻል ኬዝ የለውም ማለት ነው። ለምን መሰረት ስለሆነ ሰው ካላመነ አይድንም። እምነት ስፔሻል ኬዝ የለውም። ጌታ ያላመኑ ሰዎችን አያድንም። በልጁ በክርስቶስ ኢየሱስ ካላመን ከአሁን ተፈርዶብሃል ነው የሚለው መጽሐፍ። ያልተጠመቀ ሰው ኦፍኮርስ፣ ያልተጠመቀ ሰው ሊድን ይችላል ውሃ ያልነካው ሰው ይድን ይችላል። ጥምቀት ለድኅነት ነው የሚል የመጽሐፍ ቅዱስ አስተምሮም የለም። የዳነ ሰው ነው የሚጠመቀው። መጠመቅ አለብን። ለጥምቀት በጣም ክብር አለን። በጣም በናፍቆት ነው የምንጠብቀው ጥምቀት፣ በጣም በጉጉት ነው የምንጠብቀው። በጌታ ቤት ያደጋችሁ ልጆች በደንብ ታስተውላላችሁ። እድሜያችሁ አልደረሰም። እየተማን ስንት መከራ አይተን ስንት በጣም በቃ ትምህርቱን ጨርሰን ድጋሚ ተምረን ምናምን እንደዛ አለ። በጣም ነው ለጥምቀት ክብር ያለን። ተጠምቀናል። ጌታንም የተቀበላችሁ ሰዎች እንዴት ጥምቀትን በጉጉት ጠብቃችሁ እንደተጠመቃችሁ ታውቃላችሁ ወይ? ሪስፔክት ብራዘርስ፣ ግን የመዳን ተስፋችን ኢየሱስ መስቀል ላይ ነው ያለን። መስቀል ላይ ነው አይናችን ያለው። ያዳረን ኢየሱስ ነው። የታደገን ኢየሱስ ነው። በመስቀል ላይ ዋጋ የከፈለው የናዝሬቱ ኢየሱስ ነው። ስለዚህ የምንሰብከው ወንጌል የለንም። ጥምቀት ወንጌል ሆኖ አያቅም። በመጽሐፉ ውስጥ ያመነ ሰው የሚያደርገው ተግባር ነው እንጂ ሰዎች ይድኑ ዘንድ ወንጌል ሆኖ አያቅም። መጽሐፉ ጥምቀት ወንጌል ሆኖ አያቅም። ቤተ ክርስቲያን ላይ አሁን ስለወደቀች ከወንጌሉ እውነት ስለወደቀች ነው፣ ከወንጌሉ ሀሳብ ፈቀቅ ስላለች ነው ምን የሆነችው ጥምቀትን ወንጌል አድርጋ የምትሰብክ ቤተክርስቲያን ለሐዋርያቶች ወንጌል ጥምቀት ወንጌል ሆነ ያቅ። ወንጌላችን ሁልጊዜ ጊዜ ኢየሱስ ነው። ከኢየሱስ ውጭ ሌላ ወንጌል የለንም። ለሐዋርያቶች ወንጌሉ ኢየሱስ ነው። ለእኛም ለዚህ ዘመን ላለን ቤተ ክርስቲያን ወንጌላችን ማን ነው? ኢየሱስ ነው። ኢየሱስ ነው። እና ቤተ ክርስቲያን ወደዚህ ክብር መመለስ አለባት። ወደዚህ ክብር መመለስ አለባት። የቤተ ክርስቲያን ክብር ኢየሱስ ነው። የመዳኑ ተስፋ ኢየሱስ ነው። የማምለጫው ተስፋ ኢየሱስ ነው። ከኢየሱስ ውጪ ሌላው ወንጌል የላትም። ቤተ ክርስቲያን ግን በዚህ ክብር ላይ አይደለም ማሆን ያለችው። እስቲ እዩአቸው፣ ሃይማኖተኞች ተመልከቷቸው፣ ሃይማኖተኞች እስቲ እዩአቸው፣ ተመልከቷቸው። ኢየሱስ ያድናል ብለው ቤት ከፍተው አይታችሁ ታውቃላችሁ? ይህን ሁሌ ነው የምናገረው። ኢየሱስ ያድናል ብለው ቤት ከፍተው ሲሰብኩ አይታችኋቸው ታውቃላችሁ? በፍጹም ኢየሱስ ያድናል ብለው ቤት ከፍተው አያውቁም። ጥምቀት ግን ያድናል ብለው ቤት ከፍተዋል። ጥምቀት ያድናል ብለው ለመስበክ ግን ቤት ከፍተዋል። ጥምቀት ያደናል ብለው ለመከራከር ገብተው ያቃሉ። ኢየሱስ ያደናል ብለው ግን ለመናገር እና ኢየሱስ ክርስቶስ ጌታ እንደሆነ የእሱን ወንጌል ለመስበክ ግን ቤት ሲከፍቱ አታያቸው። ለምን ቤተ ክርስቲያን ስለወደቀች። ይው ሐዋርያው ጳውሎስ ምንድ ነው የሚለው? እስ ን ቃል እኒው እኒው እግዚአብሔርን ቃል ምን ይላል? እግዚአብሔር ቃል ሐዋርያው ጳውሎስ ሲጠየቅ ምንድ ነው የሚለው የስጢፋኖስን ቤተሰቦች ሰዎች አጥምቄ ያለው ጨምሬ ሌላ አጥምቄ እንደሆነ አላውቅም። ለማጥመቅ ክርስቶስ አላከኝምና ክርስቶስ ጳውሎስ ሲናገር የተላከው ምን ለማድረግ ነው? የክርስቶስን ወንጌልን ልሰብክ እንጂ የክርስቶስን መስቀል ከንቱ እንዳይሆን በቃልን በጥበብ አይደለም ይላል ሐዋርያው ጳውሎስ የተላከው ለማጥመቅ አይደለም ጌታ ጳውሎስን ሲልከው ወንጌልን ለመስበክ ነው ለምን ሰዎች የሚድኑት በወንጌሉ ስለሆነ በክርስቶስ ኢየሱስ በማመን ስለሆነ የሚያድነው ወንጌል የሚናገረው ወንጌል ኢየሱስ ነው ሰዎችን የሚያድነው ጥምቀት አይደለም የጥምቀት የሚያድን ጉዳይ ቢሆን ኖሮ ጳውሎስ ይላክ ነበረ ለምን ኢየሱስ ጳውሎስን የላከው ሰዎችን እንዲያድን ስለሆነ? ጳውሎስ ግን አልተላኩም አለ። ወንጌልን ለመስበክ ነው የተላኩት ይላል። ክብር ለጌታ ይሁን። እኛም የተላክነው ወንጌልን ለመስበክ ነው። በዚህ ዘመንም ጌታ የላከን ኢየሱስን ለመናገር ነው። የሚያድነው ማን ነው? የናዝሬቱ ኢየሱስ። የሚታደገው ማን ነው? ኢየሱስ። ጥምቀት ወንጌል አይደለም። ለሐዋርያቶች ጥምቀት ወንጌል አልነበር። የሰበኩት ኢየሱስን ነበር የተናገሩት ኢየሱስን ነበር የመሰከሩት ኢየሱስን ነበር እና ወደዚህ እውነት ቤተክርስቲያን መምጣት መቻል አለባት። ወደዚህ እውነት ቤተክርስቲያን መምጣት መቻል አለባት። ጋይስ ከበለ ጌታው ኢየሱስ ነው የሚያድነው ኢየሱስ ነው የሚያል ነው። ባርክ ያ ተባረኩ። ዘግይታችሁ የመጣችሁ ሰላም ብያለሁ። እህትየው ሰኒ ሰላሚና ወንድምነት ቢኒ አይ ቲንክ ለምለም እህቴ ሰላም ብያለሁ። ሁላችሁንም ጸጋ ይብዛላችሁ። በቃ እረፍት አድርግና አይ ቲንክ ያ የኔም ፔጅ ምናልባት ያለነ አሁን ከማወራበት ከሰባት ወይ ከስምንት ሰዓት በኋላ ይለቃል ይመስለኛል። ለሀያ አራት ሰዓት ነው እንትን ያሉ ተባረኩ። ሰላሙኑ በቃ እሺ። ወንድምነ ጸጋ ይብዛለ ተባረኩልኝ። መልካሙ